እና ኢሚያ ፍክሩ ለማ ለማሳየት ፈልገ ለአንቺ ስንት ነው? ተቀበልኩኝ ፍርዬ፣ አንቺን ምርቃት። አሬ አዎ፣ አሜን አሜን አሜን፣ ነበረ በዚህ ጧት። አሜን ፍክር፣ ከዛሬም ለናጋም አደለም የኔን አንቺ፣ ፍክር ገና ይከተላል ወደፊት፣ ለወደፊት። ከዛ በኋላ ወርቁ ማን እንደሆነ፣ እኔም ስሞት በኋላ ከዛ በኋላ ይታወቅሻል። ፍክር ማለት ነው ወርቁ በነካጅ፣ እስኪ ኔንም መርቀኝ

እንዴ፣ አሁን በአስራ ምናምን አይደል እንዴ? ከአስራ ስምንት ይለያል። ከእኛ ጋር የአንድ ሳምንት ልዩ አንድ ሳምንት የአንድ ሳምንት ልዩነት ነው ያለው። ይኸውልሽ ስዳት፣ ጉድ ሞርኒንግ ማይ ሳንሻይን። አየሽ በቱን ስዳቱን ሳትሰዳ ሚስትም አልጠበቃትም። ጎበዝ፣ እንጀራ መጋገር ትችላለህ። ሁሉ ነገር እንጀራ ይጋገራሉ፣ ወት ገነፈላሉ። ምንድን ነው ጎንፎ ገነፈላሉ፣ ወት በየአይነቱ ልታዋሉ። አዎ ጎበዝ፣ ጎበዝ፣ ጎበዝ። እንጀራ ሲጥለ ነው የምትጋገረው፣ ይወጣል። አዎ አካሉ እንዲ ምግብ ሬስቶራንት፣ መጀመሪያ ሬስቶራንት እዚህ እስራኤል ሀገር የሀበሻ ሬስቶራንት ስከፈጠን የምን ነው የከፈጠ ቴድሮስ ምግብ በቴላቪቭ ከተማ ቴላቪ አሪፍ ከተማ ናት አይደል? በጣም ማለት ሁሉ ሀይፋ ደስ ትላለች። የሩሳሌም ገንፎ አገነፋለሁ ነው የሚባለው? እሺ፣ አገነፋለሁ አዎ፣ ገነፋለሁ አዎ፣ አገነፋለሁ አዎ፣ አገንፍለው የታባቱ። አዎ፣ ይች ዱላ ደግሞ አለኝ። ማማሲያ ማማሲያ፣ ይቱ። አዎ፣ አዎ። ታሽከረከረታለህ? አዎ፣ አሽከረከረታለሁ። ፍሬ እኛን ያስንቀናል፣ በጣም እኔን ያስንቆኛል። ሞያ ወርቅ እኔ ልሽ ሁሉ ሞያ ከእናንተም ነው የመታ ማለት ከእናንተም ነው የለመድኩት። ይህ ሁሉ አመት እድሜ አብረን የኖረን፣ በአዘን ላይ ያለከሰን፣ በሰርግ ላይ የጨፈረን እና ሰው ይለምዳል። ምን አለው ለመማር ፍላጎት ካለሽ ማይለመድም ነገርም የለም። በመጨረሻ ላይ ሁሉ ነገር ይለመዳል። ዋናው ፍላጎት ነው። እውነት ነው ወርቄ፣ የሁሉ ቋንቋ ከለመድክ ብትማር ደግሞ በጣም ጎበዝ ነበር ማለት አዎ፣ ና፣ በጣም እድለኛ ነኝ ከእነ ኮራቴ ነው ሀበሻ በመሆን ከነ ቁራቴ ነው የምኖረው። እነቴ ነው ከልቤ ነው ምልሽ ሀበሻ ኩራት ነው። እውነት ነው። ያ እና ጊዜውን እንዳለ አካትልሽ ከሌሎች ጋር መጫወት ስለምትፈልግ ፍየ አረ ወርቁዬ ምንም አላቃጠልክብኝም። ጌም ነው የምጫወተው በኋላ አረ ችግር የለም በፈለግሽው ጊዜ ኔም

ስራ በዛ ታዲያ፣ ሰው ገንዘብ አይሆንም እንዴ? ሁሉ ጊዜ ስራ ስራ፣ ምን ይደረግ ብለህ ነው። ደስ በጣም በጣም መልካም ሰው ነው።

በጣም ምርጥ ወንድሜ ነው። በጣም በጣም ምርጥ ጸጉርበት ነው እያላት። እዚህ እስራኤል ሀገር ጎበዝ ናት። በጣም አንድ ቀን ደከ መይሰለቸ ያትልም በጣም ጎበዝ ናት። አመሰግናለሁ። እርቅ ፍሬን በጣም ነው የምትወዳት። ሁሌ ያያለሁ። ፍሬ ጋር የገባት እኔ ባሏ ምን እንደሚያስብ የራሱ ጉዳይ። አልከቷም አለይም ተተቸዋለሁ እኮ ወርቅዬ፣ የራሱ ጉዳይ ምን እንደሚያስብ የራሱ ጉዳይ፣ እኔ ማለት ነው ወርቅዬ። ምንም አያስብም። አንተ መልካም ሰው እንደሆንክ እኛ ስለምንመሰክር በሌላ አለም አንተ በቃ አንተ በእህትነት የምትወደድ ወርቁ አዎ፣ በእህትነት ነው የምወዳት። አዎ፣ እርግጠኛ ነህ? ከዛ ያለፈ ነገር ያው መስት መሰከራለች። በእህትነት ነው ባለበት። እንዴት እንደመወዳት ሁሉ ሰው ያቃላ ቲክቶክ ላይ። እና ፍሬን እንዲሁ ስታያት ወዳሃት ነው። ታውቃታለህ? ድሮ ድሮ ማላካትም አልዋሽም። መጀመሪያ ሲያያት የሆነ ነገር ይኸውልህ ግንባርዋ ፊትዋም ሲያይ የሆነ ነገር ውስጥ የተሰመጠኝ ያህል በዚህ ነው የወደድኳት። የዋናት ምንም የላትም፣ ባዶ ናት፣ ዝምብላ ናት፣ ዝምብላ ባዶ ናት፣ ምንም ትት ናት። ጥሩ አይ እኔ እኮ በሌላ መንገድ መስሎኝ። በትንሽ ነገር ልታታልላት ትችላለህ። ፍ ሰው በትንሽ ነገር ፍሬ ገንዘብ ማትፈልግም፣ ምንም ንብረት ማትፈልግም፣ ፍቅር ብቻ ነው የምትፈልገው። ፍሬ ደስማ ታላ ብቻ ነው የምትፈልገው። ከሰው መጫወት፣ ከሰው ጋር መኖር፣ ሰዓቱ ማሳለፍ። ፍሬ እንደዛ ነው። ሰላም